ሰላም ሰላም፣ ጤና ይስጥልኝ። ወደ ጊዱ አበሻዊ ቻናል ተመልካችና ቤተሰቦች እንደምን አላችሁልኝ? ሁላችሁንም በያላችሁበት በሰላምታ ይደረሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ እንግዳ ከሆናችሁ ወይም ድንገት እግር ጥሏችሁ ከሆነ የመጣችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁኝ። እንዲሁም ደግሞ ቪዲዮን ከወደዳችሁት ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም ውዶቼ ቻናሌ በተለያዩ ምክንያቶች ያው ረዥም ጊዜ ቪዲዮ እየሰራውኝ ስላልነበረ ለሰዎች እየደረሰ ስላልሆነ ላይክ እንድታደርጉልኝ በፍቅር ጠይቃለሁኝ። እናንተ አንድ ላይክ ስታደርጉ ለእኛ ለቻናላችን ወደ ሌሎች ሰዎች እንዲደርስ እንዲሁም ደግሞ ቻናላችን ወደ ነበርበት እንዲመለስ ያግዘናል። ስለዚህ ምንም አይጎዳችሁም። ላይክ የምትለውን ምልክት ቪዲዮውን ከመጀመራችሁ በፊት እሱም ተጫኑ ማለት ነው። እንደምታዩት እንግዲህ ዛሬ ይዤላቸው የመጣሁት ቪዲዮ የአርቲስት ንግስት ፍቅሬና የተወዳጁ ተወዛዋዥ አቤውስጥ ካሳንሽ ለአብዮት ካሳነሽ የሁለተኛ ሴት ልጁ ለአርቲስት ንግስት ፍቅሬ ደግሞ የመጀመሪያ ሴት ልጇ ሜሎና አብዮት እንግዲህ ዛሬ ያው እንደምታዩት ወደዚች ምድር መታለች ማለት ነው። የአርቲስት ንግስት ፍቅሬ ልደት ነው። በልደቷ ቀን ደግሞ የሴት ልጅ እናት ሌላ ስጦታ አግኝታለች ማለት ነው። በጣም ደስ የሚለው በነገራችን ላይ አንዲት እናት በልደቷ ቀን እንደገና ደግሞ ልጇን ስትወልድ የሚሰማው ስሜት በጣም ነው ደስ የሚለው። እና እንኳን ተወለድሽ ማለት እንፈልጋለን በዚህ አጋጣሚ፣ እንዲሁም ደግሞ እንኳን ማርያም ማረችሽ ማለት እንፈልጋለን። እና የአርቲስት ንግስት ፍቅሬ እና የአብዮት ካሳነሽ ልጅ እንግዲህ ያው እንደምታዩት ፎቶ ላይ ማየታቸዋል። ስሟም ሞቶላታል ማለት ነው። ሜሎና አብዮት ተብላለች። የምታምር ቆንጆ ልጅ አንቺ የምትመስል ልጅ ስለሰጠሽኝ በጣም አመሰግናለሁ ሚስቴ ብሎ እሱም ለጥፏል። እንደምታዩት ልጅቷ እውነት ለመናገር ቆንጆ እየ ቀይ ናት። ወደ ንግስት አይነት ነገር ይሄዳል መሰለኝ መልኳ። ገና ልጅ ናት። በርግጥ ግን ቀይ ናትና እንኳን ደስ ያላችሁ ማለት እንፈልጋለን። እንዲሁም ደግሞ አብዮት ካሳንሽ የመጀመሪያ ሴት ልጅ እንዳለችው ታውቃላችሁ። በቅርቡ እሷም ወደ አሜሪካ የሄደችው ንግስትም ደግሞ ያው ከተጋቡ ጥቂት ዓመታትን ቢያስቆጥሩም ግን በቅርቡ ነበረ ወደ አሜሪካ የሄደችው። እንደሄደችም ያው አረግዘች። ያው እንዳያችሁት የቤቢ ሻወሯ ወይም ደግሞ ያጥሮፋ ትስማሽ ፕሮግራሙ በጣም በደማቁ ነበረ ሰርፕራይዝ ያደረጋት። አሁን ደግሞ እንግዲህ ይኸው ልጃቸው መታለች ማለት ነው። እንኳን ደስ ያላችሁ እንዲሁም ደግሞ መልካም ልደት ማለት እንፈልጋለን። በነገራችን ላይ ፍቅራቸው በጣም ነው የሚያስቀናው። በርቀት ፍቅር እንኳን ያላንገዳገደው ፍቅር ነው። ብዙ ሲወራባቸው ነበረ፣ ተለያይተዋል ምናም በጣም ብዙ ነገር ሲባልባቸው ነበረ። ነገር ግን ይሄው ዛሬ ለፍሬ በቅተው እንደዚህ ልጃቸውን ታቅፈው ለማየት በቅተዋል ማለት ነው። በጣም ደስ ይላል። እንዲሁም ደግሞ ንግስት ፍቅሬ በጣም እድለኛ ናት በነገራችን ላይ ያው ሴት ልጅ ነው የወለደችው። እንደገና በልደቷ ቀን በጣም ነው ደስ የሚለው። ሌላው ደግሞ ከባለቤቷ ያገኘቻት ደግሞ ሌላ እህትም ጓደኛ ልጅም የምትሆናት የአብዮት ልጅ አለች ማለት ነው። ያው የአብዮት ልጅ ትንሽ አይደለችም ተለቅ ያለች ናት። ስለዚህ ለንግስት ደግሞ በጣም ጥሩ ነው። አሜሪካ በሰው ሀገር ላይ ስለሆነ የምትወልደው እዚህ ንግስት በተፈጥሮዋ እንደምናየው ከሆነ ከሰዎች ጋር በጣም ነው የምትግባባው፣ ተጫዋች ናት ምናምን በቃ ከብዙ ሰዎች ጋር ነው የምትግባባው የምትተዋወቀው፣ እና ምናልባት አሁን አሜሪካ ላይ ሲሆን እና ያው ደግሞ አራስ ደግሞ ስትሆኑ ማለት የልጅ እናት አዲስ የልጅ ለንግስት አዲስ እናት ናት። ለአብዮት ሁለተኛ ልጁ ናት። ለንግስት ግን የመጀመሪያ እናት ስለሆነ የምትሆነው ድብርት ውስጥ ምናምን ትገባለች። ያ ግን እንዳይሆን እግዚአብሔር ነገሮችን ሲያስተካክል ደግሞ የአብዮት ልጅ ወደ አሜሪካ ተሳክቶላት ረዥም ዓመት የጨረሰ ፕሮሰስ እንደሆነ ከዚ በፊት የገለጸው ነበረ እሱ ያ ተሳክቶ ሂዳለች ማለት ነው። ለንግስት በጣም እድለኛ ናት፣ ምክንያቱም ወጣት ናት። የአብዮት ልጅ አብራት ትሆናለች፣ ታግዛታለች። ውጭ አገር ላይ ስትሆኑ እንደምታውቁት አጋዥ አይኖራችሁም። ሁሉም ሰው የየራሱን ኑሮ ነው ለማስተካከል የሚሯሯጠው። እንደ ኢትዮጵያ ማረስ፣ ማጫወት፣ አራስ ቤት ምናምን የሚባል ነገር የለም። እና ያ ነገር የሚያቃልልላት ደግሞ የአብዮት ልጅ አለች ማለት ነው እኩያ የበለጠ እያቀራርባቸዋል። የበለጠ ደግሞ ሴቶችም ሴትም ስለሆነች ያው የበለጠ ያግባባቸዋል ብዬ አስባለሁኝ። እንዲሁም ደግሞ እንግዲህ በደንብ በገንፎ በአጥሚቱ ምናምን ያው ኢትዮጵያ የነበሩ ነገሮች እንዳይቀሩ አድርጋ በደንብ ታረሳታለች ብለን እናስባለን። ምክንያቱም ኢትዮጵያ አድጋ ስለሄደች የኢትዮጵያን ባህል አትረሳም ብዬ አስባለሁኝ። እና ያው እንግዲህ የንግስት ፍቅሬና የአብዮት ካሳንሽ ወዳጆች አድናቂዎች በሙሉ እንኳን ደስ ያላችሁ ማለት እንፈልጋለን። እንዲሁም ደግሞ አዲሷ ወደዚህ ምድር የመጣሸዋ ቆንጆዋ ልጅ ደግሞ እንኳን በደና መጣሽ፣ እግዚአብሔር ያሳድግሽ ለቁም ነገር ያብቃሽ ማለት እንፈልጋለን እና ያው የነሱ የንግስት ፍቅሬ ልደት ነበረ። ልደቷን እንግዲህ በሆስፒታል ከልጇ ጋር ኬክ በመቁረስ እንደዚህ በደስታ አሳልፈዋል ማለት ነው። ያው እንደምታዩት ኬክ እየቆረሰች በባሏ ሰርፕራይዝ ተደርጋለች ልደቷ ስለነበረ የልደቷ ዋዜማ ደግሞ እሷ ቀድማ ሆስፒታል ገብታ ነበረ። ከዛ በልደቷ ዋዜማ ደግሞ ልጇን አገኘች ማለት ነው። ሌላ ልደት ማለት ነው። በነገራችን ላይ ወላጆች የልጆቻችሁን ልደት ስታከብሩ የራሳችሁንም ዝንጥ ብላችሁ በደንብ ራሳችሁን ጠብቃችሁ ዘና ብላችሁ ያን ቀን አብራችሁ ነው ማክበር ያለባችሁ። ምክንያቱም አንዲት እናት ወልድ ስትወልድ አብራ ነው በቃ የምትወለደው፣ እሷ ሙታ ነው የምትነሳው። በነገራችን ላይ በምንም መንገድ ትውለድ ሲ ሴክሽንም ትውለድ በኖርማልም ትውለድ ሙታ ነው የምትነሳው። እና እንደዚህ በጣም ደስ ይላል። ከልጅ ጋር አብሮ ልደት የሚያከብሩ ሰዎች ሳይ ዋው ነው የምለው። በቃ በጣም የምቀነው የልጄና የኔ ልደት የአምስት የስድስት ወር አይነት ልዩነት አለው፣ ግን በስማ አንድ ላይ ቢሆንልን በጣም ምኞት የነበረ አንድ ላይ በቃ መከበር አለበት የእናትና የልጅ ልደት። ባይሆንም እንኳን ቀኑና ወሩ አንድም ባይሆን እንኳን አንድ ላይ ማከበር ምክንያቱም ያው ሁለታችንም እኩል ስለሆነ የምንወለደው ማለት ነው። በዚህ አጋጣሚ ከልጆቹ ጋር አንድ ላይ ልደት ከሚያከብሩ ሰዎች ውስጥ አምለሰት ሙጬ ከልጇ ከወንዱ ልጇ ጋር የልደታቸው ቀን አንድ ቀን ነው እና የማውቀው ከአርቲስቶች ውስጥ የእሷ እና የልጇ ልደት አንድ ቀን ነው እና እንደዚህ አይነት ሰዎች በጣም እድለኞች ናቸው። ንግስት ፍቅሬም እንደዛው እንግዲህ ከልጇ ጋር እንደዚህ በደስታ እያከበረች ትገኛለች ማለት ነው። በጣም ደስ ይላል። እንኳን ማርያም ማረችሽ ልጅሽን ፈጣሪ ያሳድግልሽ እንዲሁም ደግሞ አባት ደስ ይለዋልሽ ሲወለድለት። አንተንም እንኳን ደስ ያለ ሀብዮት ካሳንሽ፣ ለልጅህም እህት አግኝተሃል ማለት ነው። መልካም ልደት ሲሆንልሽ። ይህንን ለመግለጽ ያህል ነው። ሰላም ሁኑ። ቻው ቻው። ቪዲዮን ከወደዳችሁት ደግሞ ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ። ቻው።